እሺ እንግዲህ ሚስጥር ለማውጣት ተገድጃለሁ። እሺ ሶልይ እናዳምጣት ሚስጥሯ። እሺ እሺ እንደ አንድ ሺህ የተከፈለበት ሚስጥርማ ሰው እንዳይገባበት ከስልኩ ውጭ እንዳያቋርጧት። እንግዲህ ምንድን ነው ዘመን ድራማ ላይ ብዙዎቻችሁ አይታችሁታል ብዬ አስባለሁ የዘመን ድራማን ስደቱን ክፍል ነበረ። እኔና ሙሌ የሰራ ነው፣ እና ብዙ ተዋናዮች ነበሩ፣ እና ዩ ግርማ እነ ማህሌት እነ ማስተዋሉ ወንደሰን እና እንደ አጋጣሚ ሶማሌ ክልል አካባቢ እየቀረጽን እያለ በጣም ቆንጆ ሲን ነበር፣ እየሰራን ነው የነበረው። መኪና ላይ ተጭነን ነበር ስንሰራ የነበረው እና በዛ አጋጣሚ ሶማሌ ክልል ላይ ያሉ ፖሊሶች ያለ ፍቃድ ነው የምትቀርጹት በሚል ፖሊሶች የሆነ የአካባቢ ጥበቃዎች ናቸው እና አይ ቲንክ እኛ ያስፈቅድ ነው ይመስለኛል። ድሬዷ ላይ ነበር ወረቀቱ እና እኛ ደግሞ አልደረሳቸውም ነበረ እንዳጋጣሚ መጥተው በጣም በፍጥነት ነበረ ወደ ራሳቸው መኪና እኛ ከምንሰራበት መኪና ወደ ራሳቸው መኪና ወዲያው ወደ ወደ እውነተኛው እንትን አሉን፣ አገቱን የምርም እና በዛ ሰዓት እኔ መቼም ነው ማረ ሰው እኔ እንደዚህ ከላይ እንደዚህ ምንድን ነው ምናምን ስለው እንዲህ ብድግ አድርጎኝ ነው እንዲህ ውርውር ያደረገኝ እግዚአብሔርን እና በዛ ሰዓት ወንድማችን እውነት እና ደግሞ አንድ እህታችን አለች። እሷም አብራ ከካራክተር አልወጡም። ሲኑ አጋጣሚ ሲኑ ላይ የራሱ የፊልሙ ሲል ላይ ምንድነው የተወሰንን አዎ ገለባጭ ላይ ሆነ እኛ የጠበቅ የሱማሌ ታጣቂዎች መቶ ያወርዱናል። ከዛ የምር መጡና ወሬ አምና እያሉ ሲያወርዱን እኛ አክቲንግ ውስጥ ነው። ከዛ የሆነ እንትኑ ፓወሩ የአክቲንግ ገብቷል ፊልም ውስጥ ሁላችንም ደንግጠናል። እነሱ ብቻ ናቸው ካራክተር ውስጥ የነበሩት ያልተመለሱት

ጽናት እንትን ላዩን እንደዚህ ለይተውን ሙላይ ትሏል። ኧረ ዝም በይ ጽና፣ በቃ እንጸልይ። ሞታችን ነው ዛሬ። ለል ሁን ምትችላ፣ ጉዳሴ ማርያምን ሳትጨርሱ አትቀርም። ከዛ ግን ሚገርምሽ ወርደ እንደሄድን እኔ ልክ ስጠጋ ዳይሬክተር የለ ክሩ የለ እንዳለ ይሄ እንዴት ነው? ፖሊስ ይዘሽ መሬ ሳያቸው ገባኝ። አቀራ የዛንን ገባ እስከዛ ድረስ ነው በቃ ይዞን ይሄዱ። አክቲንግ ላይ ነው መኪና ሊቀይሩ ነው ምናምን እያሉ አክቲንግ ላይ። ኦ መኪና ሊቀይሩ አሪፍ ሊያረጉልህ መስሎሃል። አሪፍ ሊያረጉልህ ሰማያዊ መኪና ሊቀይሩ ነው። ብዙ ጉድ ስላላት የኔ ከወጣች አይቀር በዚሁ ልመርቅ። የእሷ መርቅ አንድ ሺ እኮ ገብቷል። ትችላለህ እሷ እዛው ላይ ፍተሻ ሲደረግ፣ እንግዲህ በእንደዚህ አይነት ሰዓት ሴት ይፈትሸኝ አት በጣም ደስ ሚል አንዴ። ሞራል የለም ለወንድ ፈታለው ስሙን ማልጠራውን ቦታ ይፈተሽ ነበር። ሲደረግ ይፈተሻል። በጣም ከባድ ነበር። እሷ ፍራቸው አለ ከኔ ኋላ የነበረችው እና ልክ ስል ያለኝ ትንሽ በኋላ ው ምንም የለኝም ነው ማለት ነው፣ ማለትነ ስለዚ፣ ፋይናሊ ግን ኮንዴክት ካደረጉ በኋላ ናም ለቀ ግን አስራ ሁለት ኪሎ ሜትር ተመልሰ መተን ቀረጻ ስላልቻለ እና ሌላ ዙመር፣ ትንሽ ያው እንግዲህ ለማሳነስ አይደለም ግን ዙመር ብዙ ባለሙያ ያልሆነ ሰው አያውቀውም። እና ካሜራ ላይ ምናምን እንደዚህ ነበር ቢወረወረው። ከዛ ዙመሩ እግዚአብሔር ይመስገን መቆም እና ትንሽ ቦምብ የመምሰል ነገር ስለነበረው ሲያዩት ነበር ረጅም ሰዓት እና የሀያ ፓርት በጣም ከዛ ደግሞ አማርኛ፣ ሩም ሱማሌኛ ብቻ ነበር የሚችሉት። እንዳጋጣሚ አንድ ሱማሌ ብቻ የሚችል ነበር፣ ካራክተር ይችል ነበር። አልችልም አለ። ኧረ እውነቱን ነው እናንተ ኮስተር የሱማሌት በቃ መጡ። ከዛ ላይ እሱን ሲያይ አልችልም አለ። ምክንያቱም እ አሽቃባጭ ተብዬ እንዳልመታ ብሎ የእውነት የሚያስደነግጠው ግን። በነገራችን ላይ ይሄ እኮ የሚያስተምረን ነገር አለ አይደለ? በተለይ ሙቪ ለመስራት ወደ ክፍለ ሀገር፣ የሙዚቃ ክሊፕም ለመቅረጽ ወደ ክፍለ ሀገር ለሚሄድ ሰው

አዎ እና ድንገት ነው ሲነገራቸው የመጡት። ቤት ነው እንጂ ቢሮ አይ ቢሮ የሉ። ለኛ በቃ ይዛን ቀን እንሞታለን የምር ብለን ደግሞ ጸሎት ያደረግንበት ምሽታቸው እንደዚህ አጋጣሚ ሲሆን ምናምን እንደዚ አይነት አጋጣሚ። ከዛ ግን በዛ ማግስት ደግሞ በዛ እንደዛ ሆነን ከዛ ወተንም ቀረጽን። ሌሊቱን ሙሉ ቀርጸን ገብተን ማታ ላይ ነፍሱን ይማረው መስፍኔ ሆነ ትዝ ይላል። ሙሌ ገፍትራት፣ ከዛ ጽናትን ይዘ ትወጣለህ። አንድ ካራክተር መቶ ሙሌን ከፈትረው ነው፣ ጽናትን ይዘ ትወጣለህ። በቃ እሺ እሺ ምናምን አለ። ካራክተር ትመታት አለ። በቃ መታት ይዘ ነው የምትወጣው። ምሳሌ እሺ፣ ከዛ አክሽን ይባላል።

ነበር ፔኑን ካራክተር ያመጣሉ ሌላ ካራክተር የሚሰራላቸው እሱ ማለት የሚመስል እና እሱን ካራክተር ይሄ እንትን ያለ አይመስለኝም ብዙ ነገር የሚያውቅ አይመስለኝም፣ ያመጡት ሰው እና ስለ ሙያ እና በቃ ጎትተህ ሙሌን ገፍትረኸው ይችልሽ መታሀት ነው ይዘህ የምትወጣው ነው የተባለው። ሌላ ካራክተር ከሌለ እኮ ዘጠኝ ሰዓት ነው የማድረሰው ቀረጽ ነበረው የተለማመደባት እንደዚህ ነው የሚያዘው እና መስሎት እኮ ነው በቃ